አሁን እኮ ያለው ስልጣኔ እኮ በአምስት ፐርሰንት የሚመራ ስልጣኔ እኮ ነው። ምክንያቱም ግራ ብሬንህን ብቻ በመጠቀም የምሰራው እኮ ነው። ቀኙን አስወግደህ በግራው እኮ ብቻ የምሰራው እኮ ነው። እግዚአብሔር ሲፈጥረን እኮ ቀኙን ከግራው፣ ግራውን ከቀኙ አዋህደን እንድንኖር በቃ ቀኙ በጣም መንፈሳዊ ነው። ማቴማቲክስ አይወድም። ከቋንቋ በላይ ነው። ተመስጦ የሚወድ ነው። መንፈሳዊነት ገንዘቡ ነው። ግራው ደግሞ አሁን ያለውን ማቴማቲክስ መጠቀም ይወዳል ማሽን ለመስራት ቋንቋ ይወዳል ማሽን ለርኒንግ እንደምትለው ሎጂክ ያስደስተዋል። ይሄኛው ግን አያስደስተው። ስለዚህ ሁለቱን ገጥመን መቶ ፐርሰንት አድርገን የትየለሌ መሄድ ሲቻል። አዎ እንትና ኒኮላ ቴስላ እንዳለው እኮ ነው። ይህን ገንዘብ ብናደርግ ኖሮ በመቶ አመት ውስጥ የምንሰራውን ቴክኖሎጂ ኦልሞስት በአንድ አመት ሳይሞላ እንሰራዋለን ያለው ማለት ነው። ሌላ ከሆነ ነው። ጭስ የሚጨስበት ቴክኖሎጂ ሳይሆን አሁን አሁን መኪና ሲያልፍ ሰማላህል እንዴት እንደሚረብሽ ድምፅ የሌለው ነገር ልሰራ ትችላለ። ግን ሁለቱን ማዋሃድ ደግሞ ስትችል፣ መንፈሳዊነት ደግሞ ገንዘብ ከሆነ ሌላ ለም ደግሞ ሌላ ርቀት ነው፣ ሌላ ምጥቀት ነው። እና ትንሽ እነዚህን ረቀቅ ያሉ መጽሐፍትን ስንመለከት እንግዲህ በዚህ ሁሉ ደረጃ ልናስብ እንችላለን የሚል ነው የኔ ምልከታ። ይገርማል። በጣም ይገርማል። ሌላኛው አስደናቂው ነገር በአንታርክቲካ ያለው የሚዘምረው በረዶ ነው። እውነት ይዘምራል። ምንድን ነው የሚዘምረው? እስኪ ስለ እሱ ደግሞ ብናወራ፣ አንታርክቲካ በጣም አስገራሚ እኮ ነገር ነው። እንግዲህ በአንድ ግዙፍ በረዶ ንጣፍ እየዘመረ ያለ ነው። እንግዲህ በጣም አስገራሚ ነው። ምንድን ነው ዝማሪ ውስጥ እንመለከተዋለን። እና የሮዝ አይስ ሼልፍ ነው በአንታርክቲካ ትልቁ የበረዶ ግግር ነው ያ ቦታ ማለት ነው። እና እዛ ውስጥ ውፍረቱ ቢያዝ ከሁለት መቶ እስከ ስድስት መቶ ሜትር ወይም ከስድስት መቶ ሃምሳ ስድስት እስከ ሁለት ሺህ ጫማ የሚደርስ የበረዶ ግግር ነው። ማለት ትልቅ በረዶ ነው። እና ይሄ በጣም ምናልባት የፈረንሳይ ቆዳ ስፋትን ሊሸፍን የሚችል ነው። የበረዶ ግግር በጣም ትልቅ ነው። 2018 ላይ የሳይንስ ሊቃውንት ሮዛይስ ሼልፍ በበረዶ ንጣፎች ላይ በሚነፍሰው ነፋስ ምክንያት በረዶ ከበሮ ጫፍ እየነዘረ የሀዘን ዜማ ያሰማል። እንጉርጉሮ እንደማለት ነው። የሀዘን እንጉርጉሮ እንደሚያሰማ ሳይንቲስቶች ደረሱበት። እና ይሄ ራሱ ንዝረቱ ይለካል፣ ንዝረቱ ይለካል። ነገር ግን ሰዎች